በጣም ቀዝቃዛ የሆነ ውሃ ስትጠጡ ሊያስከትልባችሁ ወይም ደግሞ ሊያጋጥማችሁ የሚችለውን ችግር ዋና ዋና ስድስት ነጥቦችን እናያለን። ቆይታችሁን እስከ መጨረሻ ከኔ ጋር በማድረግ ተከታተሉኝ። ታዲያ ስጤና ስትልኝ የጤና ኬር ኢትዮጵያን ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ዛሬ በሰፊው አብረን የምናየው ስለ ቀዝቃዛ ውሃ ጎንኞች ጉዳት ነው። በጣም ቀዝቃዛ የሆነ ውሃ የሚያስከትለውን ዋና ዋና ስድስት ችግሮችን አብረን እናያለን። ቆይታችሁን እስከ መጨረሻ ከኔ ጋር በማድረግ ተከታተሉኝ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቆይታችሁን እስከ መጨረሻ ከኔ ጋር አድርጎ ወደ ውይይቱ አብረን እናልፋለን። ታዲያስ በጣም ቀዝቃዛ የሆነ ውሃ ስትጠጡ ሊያስከትለው የሚችለው አንደኛው ችግር ስሎው ዳይጄሽን ሲሆን ደግሞ የስርዓተ ምግብ አፈጫጨትን በጣም ሊያዘገይ ይችላል ማለት ነው። ይሄ ሊሆንበት የሚችልበት ምክንያት በጣም የቀዝቃዛ የሆነ ውሃ ሲጠጡ የደም ቧንቧቹ በጣም ኮንስትሪክት ያደርጋል ወይም ደግሞ አንድ ላይ ይሰበሰባል። ያኔ በደም ቧንቧ ውስጥ የሚተላለፈው የደም መጠን በጣም አናሳ ይሆናል ማለት ነው። ታዲያ በዚህን ጊዜ ወደ ሰውነታችን ወደ ተለያየ የሰውነት ክፍላችን የሚተላለፈው ደም በጣም ያንሳል። ያኔ የሰውነት ስራችን በአግባቡ አይሰራም ማለት ነው። ከዛ መካከል አንዱ የጮንጋራን ስራ ማዛባት ሊሆን ይችላል ማለት ነው። የበላችሁት ምግብ ቶሎ እንዳይፈጭ እዛው ባለበት ቁጭ እንዲል የሆድ መነፋት ሊያመጣ ይችላል። የማስገሳት፣ የማጨናነቅ፣ የሆድ ቁርጠት ምናምን ሊያመጣ ይችላል ማለት ነው። በዚህን ጊዜ የምግብ መፈጨትን ሊያዘገይ ይችላል በጣም ማለት ነው። ስለዚህ በተለይ ከበላችሁ በኋላ በጣም ቀዝቃዛ የሆነ በተለይ ከፍሪጅ ውስጥ የወጣ ውሃ ባትጠጡ ይመከራል ማለት ነው። ሁለተኛው በጣም ቀዝቃዛ የሆነ ውሃ ስትጠጡ ሊያስከትል የሚችለው ችግር ትራይገር ሄዴክ የምንለው ወይም ደግሞ በጣም ከፍተኛ መጥፎ የሆነ የራስ ምታት ሊያስከትል ይችላል። በተለይ ደግሞ የማይግሬን ሄዴክ ያለባቸው ሰዎች ላይ እንደዚህ አይነት ነገር ይበረታል ማለት ነው። ሶስተኛው ሊያስከትል የሚችለው ችግር ሶርት ትሮት የምንለው ወይም ደግሞ ጉሮሮ አካባቢ ላይ ቁስለት ሊያስከትል ይችላል። እንደዚሁም ደግሞ ዝግት ሊያደርጋችሁ ይችላል። በጣም ስስ የሆኑ ሙከሶች እዛ አካባቢ ላይ ስላሉ እነዛ ሙከሶች በጣም እንዲወፍሩ ያደርግና ዝግት ሊያደርጋችሁ፣ ድምጻችሁ ሊዘጋና ጉሮራዎቹ አካባቢ እንዲቆስል የቶንሲል ህመም ሊያመጣባችሁ ይችላል እና እንደዚህ አይነት ችግሮች ሊያስከትል ይችላል። ስለዚህ በተለይ ከፍሪጅ ውስጥ የወጣ በጣም ቀዝቃዛ የሆነ ውሃ መጠጣት አይመከርም። አራተኛው ሊያስከትል የሚችለው ችግር አእምሯችሁ በጣም እንዲቀዘቅዝና ጊዜያዊ የሆነ ራስ ምታት እንዲኖራችሁ ያደርጋል። ይሄ ሊሆንበት የሚችልበት ምክንያት ወደ አእምሯችሁ ከልብ ደም ይዘዋወራል። በጣም ቀዝቃዛ የሆነ ውሃ ደግሞ ስትጠጡ በአእምሯችሁ አካባቢ ላይ የሚገኙ ደም ስሮች በጣም ይጠባሉ። ለአእምሮ መድረስ ያለባቸው ደም በቂ የሆነው አይደርሱም ማለት ነው አንደኛው። ከዛ ምክንያት የተነሳ ከፍተኛ የሆነ የራስ ምታት፣ የራስ ማዞር ምናምን ችግር ያጋጥማቸዋል ማለት ነው። አምስተኛውና ዋናው ነገር ሊያስከትል የሚችለው ችግር የልብ ምታችሁ እንዲወርድ ወይም ደግሞ እንዲቀንስ ሊያደርግ ይችላል። ይሄ ሊሆንበት የሚችልበት ምክንያት በጣም ቀዝቃዛ የሆነ ውሃ ቫገስ ነርቭ የሚባል አለ። ያንን ቫገስ ነርቭ ስትሙሌት ያደርገዋል። ይሄ ቫገስ ነርቭ ደግሞ ስትሙሌት ከሆነ የልብ ምት ወደ ታች እንዲወርድ ወይም ዝቅ እንዲል ያደርጋል ማለት ነው። ያኔ የልብ ምታቸው ቀዝቀዝ ሊል ወይም ደግሞ ሊቀንስ ይችላል ማለት ነው። ስድስተኛው እና የመጨረሻው ሊያስከትል የሚችለው ችግር ቅድም ያልነው ስቶማክ ዲስኮምፈርት ወይም ደግሞ ሆዳቸው አካባቢ ላይ ምቾት እንዳይሰማቸው ያደርጋል። በተለይ ምግብ ከበላችሁ በኋላ በጣም ቀዝቃዛ የሆነ ውሃ ስትጠጡ ሆዳችሁን እንዲቆርጣችሁ፣ ሆዳችሁ እንዲነፋ ወይም ደግሞ የበላችሁ ምግብ እዛው እንዲቀመጥ፣ የማስገሳት ነገር እንዲኖር እንደዚህ አይነት ችግሮች ሊያጋጥማችሁ ይችላል ማለት ነው። ነገር ግን ቀዝቃዛ ውሃ ለአንዳንድ ሰዎች ምቹ ሊሆን ይችላል። በተለይ በጣም ሞቃት ቦታ ላይ ያሉ ሰዎች፣ እንደዚሁም ደግሞ ከኤክሰርሳይዝ በኋላ ቀዝቃዛ ውሃ የሚመቸው ሰው ሊኖር ይችላል። እንደ ችግር ወይም ደግሞ በሽታን አስከትሎ ሊቀር የሚችለው ቅድም ያልነው ሶርትሮት ወይም ደግሞ ቶንሲል ያልነው ችግር ነው። ያ ቶንሲላችሁ በጣም ሊያማችሁ ይችላል ማለት ነው። ሌላው ግን ቀስ በቀስ በጊዜያዊ ሊቷችሁ የሚችል ነገር ነው። ስለዚህ በጣም ቀዝቃዛ የሆነ ውሃ ባትጠጡ ይመከራል። ትንሽ ቅዝቃዜ የወጣለት ውሃ መጠጣት ይሻላል ማለት ነው። ታዲያ ለዛሬ ስለ ቀዝቃዛ ውሃ ያደረግነው ውይይት ይህንን ይመስላል። ተጨማሪ ሀሳብና አስተያየት ካላችሁ በኮመንት ስር ጻፉልኝ። በድጋሜ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንደዚሁም እንደወትሮው ሀሳብ አስተያየታችሁን ስጡኝ። ከኔ ጋር ቆይታችሁን ስላደረጋችሁ በጣም ከልብ አመሰግናለሁ። ሰላሙኑ ቸር ሰንብጡ።